ምን ቡቡግን ማለት ነው? አልጋ ላይ መተኛ ስትፈልግ ማለት ነው። አልጋው አልበቃም፣ ሜትር ከ50 አይበቃም ማለት ነው። ወራዛ እንዴ፣ እንዴ፣ እንዴ ትላለች። ሸፋፍኝ። ምን እኔ ምን ታታውቂያለሽ? እንዴ ኩሽ ጥርቅም አድርገህ ይዘህ ሸፋፍኚ፣ ከፋፍቺ ነው የሚባለው። የምን ሸፋፍኚ ነው? ምናልባት ከበረዳት እንግዲህ ምንም የለም፣ ምንም የለም። እኛ እናምናቸዋለን ግን ለድራማው ድምቀትን ቢሆን ማለት ነው። ትቅፍ አድርገህ ብርድ ልብሱ ውስጥ ጭምር ማድረግ ነበረብህ። ቡቡዬ ተሳስተሃል፣ ተሸውደሃል። እንደው ብድቅ ትቅፍ አድርገህ ውርውር አታረጋትም። ሸፋፍኝ ልበሺ እንዲሁኝ ከምትላል ትቅፍ አድርገህ አልጋው ጭምር በቃ፣ የእሷን ሪያክሽን አደል ማየት የፈለግን የነበረው። አሁን አንተ በቃ በጣም በቃ ዝም ብለህ አወራሃት ረጅም ጊዜ ጅንጀና በቃ አላደል? መኝታ ቤት ገብቶ ጅንጀና በቃ እንደዛ ነው የሆነው። ቡቡ ማለት ነው ለሌላ ጊዜ ማለት ነው። ማስደንገጥ አደለ አላማ፣ ለማናደል ለማቃጠል አደለ አላማ የነበረው። ሰው የዛን ሰዓት ልክ ከሽንት ቤት ስትወጣ ካሜራውን አይተዋለች። ባይዘ ወይ ከሽንት ቤት ስትወጣ ያላየች መስላ ጨረሳችለ፣ ምክንያቱም ካሜራ አለ ሲላት መጨረሻ ላይ የታለ ለምን ምናምን ብላ አልደነገጠችም። አይታበታለች። ቤተሰብ ሰላም ጤና ይስጥልን። የእኛ ውድ ቤተሰቦች እንዴት አላችሁ? እንዴት ናችሁ? አለሁ እኔ ደህና ነኝ እግዚአብሔር ይመስገን። ሁሉ አሸሁና ነው የእኔ ውድ እህቶች እንዴት ናችሁ? ደህና ናችሁ? እኔ ያለውላችሁ ቦቧችን ሰላሳ አንድ ገብቷል ሀይሚያችን ሀምሳ ሶስት ገብታለች ማለት ነው እያለ እንግዲህ እሷ ሀይሚዬ ወደ ሶስት ከሀምሳ ትገባለች ቡቡ ወደ አራት እያል በቃ የጨረቃ ፋሚሊ እኛ ወደፊት ብቻ መሮጥ ታቃላችኋል። መሮጥ ገብቷችኋላ። እና ደስ ይላል። አንዳንዴ ደግሞ የብሩክን ኢንትሮ በጥቁር ሰርተውት ያው በጎቹ ደስ አላላቸው። ምንድነው ሁሌ ጥቁር በጥቁር እንዲ? ልጃችን ቀይ ስለሆነ ልጃችን ስለሚያምር ቲማቲም ስለሆነ ቲማቲም እኮ ነው የሚመስለው የእኛ ልጅ፣ ቦቧችን ማለት ነው። አለምንም ኬሚካል፣ አለምንም ነገር ማለት ነው። ኦ ማይ ጋድ፣ ስንት ሰው ይቃጠላል አሁን በዚህ ሙገሳ ማለት ነው። ቤተሰቦች፣ እና ዛሬ የምልላቸውን የመጣሁት ማለት ነው ትናንትና እንግዲህ እንዳያችሁት ብሩክ ቪዲዮ ሰርቶ ነበረ። መግቢያ ላይ ኢንትሮ፣ ያው ቴክስት ጻፈችልኝ እንደዚህ የሆነች ምናምን ሲል ልጅቷን፣ ብዙዎቻችሁ አልገባችሁ ምን ለማለት እንደፈለገ ቴክስትም እየተጻፈለት አይደለም። ብዙዎቻችሁ ደግሞ እንዴት ቤቷ ቁጭ ብለህ በዚህ ልክ እንዴት ብንጥቃን ነው የምትጀነጅ ነው ሌላ ሴት ምናምን ያላችሁም አላችሁ። እናንተ አሁን እውነት መስሏችኋል በእናንተ ቤት ማለት ነው። ሴትዮዋ ስለምትመጣ ነው። በመጀመሪያ በመሃል ያቋረጡት ማለት ነው። እናንተ ናችሁ ቲክቶክ ላይ በሃይማኖት ጉዳይ ብላችሁ እንዴት ሀይሚና ብሩኬ ብላችሁ በቃ ሩዋንዳ ያረጋችሁት እንዲህ። ብሩክ ደግሞ ስለ ሃይማኖት በጣም በቃ እንደዚህ ጣስጣስ የሚል ሰው አይደለም፣ ታቁሳላችሁ። ስለዚህ በዛ ምክንያት ብዙ ሰው እየተረበሸ ስለሆነ ነው በመሀል ጋብ ፈጥረው አልተግባባንም እንዲህ አልሆንም የሚሏችሁ እኮ ለእናንተ እንድትረጋጉ ነው፣ እናንተን እያረጋጉ አረኔ ብሩኬ እንደው ይመችህ እንደው የምሬ ነው። ኦዲንስ አያያዝ ማለት ነው እንግዲህ አያያዝ ስማርት፣ ከእናቱ የወረሰው ነው። ሰምታችኋል። አነጋገር አነጋገር፣ የሰው ልጅ ማለት ነው ሰው ቤት ተጠርቶ ሄዶ ማለት ነው። ምንም ምግብ ባትጋበዙ ለራሱ በቃ ፊቱ ከፍትፍቱ ፊቱ የሚባል ነገር አለ። ብሩኬ እኮ ኢንትሮ ሲሰራ ስለ ሃይሚ ጥሩነት በቃ የሚያወራው ቅመሟም እንዲትጨቀጭቀኛለች እንደዚህ ትሆናለች። ደግሞ አነጋገሩ አያምርም። ቅናታሞች ቅናታሞች ናቸው። እስኪ የእሷን ንግግር አውሩ አውሩ። እስኪ የሷን ንግግር የእሷ ንግግር እኮ በጎቹ ብሩኬን እንዲሰድበው የሚያደርግ ነገር ነው የምትናገረው ማለት ነው። እዚህ ጋ እውነት እውነት ነው የምንነጋግረው። በዚህ አጋጣሚ ሃይሚ ኢንትሮ ስትሰሪ ስለ ብሩኬ ስታወሪ በ የሆነ እንትና ትበይ በቃ የሆነ ምርር በሽ የምትጠይ ዋትም ሰይ እንደምትወጂው እናቃለን። ደምሽ እንደሆነ እናቃለን። ደምሽ እንደሆነ እናቃለን ግን ደግሞ ስታወሪ በቃ የሆነ ለበጎቹ አታመቻችላቸው። ገባሽ አይደለ? ትናንትና ሆነ እሱ ኢንትሮ ሲያወራ በቃ ሀይሚ ጋ መሆን ስላለብኝ ነው። በቃ እሷ ደግሞ ውጣልኝ ትላለች ብላችሁ እንደውም ብዙዎቻችሁ ግራ የተጋባችሁ አላችሁ። በነገራችን ላይ ማለት ነው ውጣልኝ የምትለው እሷ ከአንገት በላይ ነው። ሴት ልጅ እኮ ናት እናንተ ሴቶች ሆናችሁ እንዴት ነው ሴቶች ሆናችሁ የራሳችሁን ሪያክሽን እንዴት አታውቁም ለወንድ ያላችሁን ነገር እንዴ ገርሞኝ እኮ ነው ውጣልኝ ትለዋለች ለእኔ ምን ና ስትለው ዝም አላት እንዴ እና ምን ይበላት ታዲያ ታውቃለች ምኑ እንደሆነ ስለምታውቅ ድጋሚ ማስረዳት አይጠበቅበትም። አንድ ሁለተኛ ነገር የነሱ ፍቅር ሰኩሪቲ ነው። ሶስተኛ ነገር ሀይሚ ምኗም ካልሆነ ሂድልኝ፣ ከቤቴ ውጣልኝ፣ ከቤቴ ስትል በሱ ህይወት ውስጥ ላለች ሴት ምን ያስቀናታል? በአሸንጓሊቷ እንኳን እንዴት ነው የሆነችው? አይታችኋል አደለ? ለምን ትቀናለች? አንድ በሉ ብሩኬ ሀይሚ ጋ ምንም አይነት ነገር ቦታ ከሌለው ማንመጣ ማንገባ ማን ገባ ማን ወጣ፣ የትገባሽ የትወጣሽ ምን አስጨነቀው? ለምን? ምን ይጎልበታል? ካልፈለገ ማለት ነው፣ ካልፈለጋት ለምን አያሰናብታት? የምትሏላችሁ ቆይ፣ ምንድነው ይሄ? እንትን ነው ለቅሶ ቤት መሰላችሁ? እንደ እናንተ ወይኔ፣ ዘንድሮ የዓለማየሁ ልጅ አወዛገባቸው እኮ እግዚአብሔርን፣ እውነት፣ ቆይ ከወደድካት ለምን ፍቅርን አትገልጽላትም? እንዲህ ካልገባትስ? ተገልጦላት ፍቅር ካልገባትስ አካል ገባት እንዴ? እቤት እኮ ልደር ተብሎ የተሰጠውን አይታችኋል። አንድ ባሌ ውሃ የተሞላበት ትናንትና ስሱ ብድሮ ሊመልስ ብሎ አሳዘነችው። ተዋት። ይሄ ራሱ ፍቅር እኮ ነው። እንዴት ነው የማይገባችው ሴቶችዬ? አንብቡት እንጂ ቡቡን አንብቡት። በዛ ላይ ሲያወራ፣ ስለሷ ሲያወራ ምንም በቃ የሆነ ደስ የሚል ወሬ ነው የሚያወራው ስለሷ ማለት ነው። አንቺ ደግሞ የእሱን ኢንትሮ እየሰማሽ ስለሱ ጥሩ ነገር አውሪ እስኪ። ካፊሽ ውጣ፣ ካፊሽ ውጣ። ተንኮልሽንም ሰምቶልሻል። ተንኮል ተንኮል ነው የምታስበው። እኔ በህይወት የምናደደው ማለት ነው አልነግራችሁም ደግሞ ሜሽን አርጋችሁ እኔ እኔ ሀይሚ ብሩክ ላይ ብታደርገው የምናደደው የምቃጠለው የዛን ጊዜ ሳብጄ በቪዲዮ ልወጣውላ እችላለሁ። ግን አልነግራችሁ ሜሽን ብታረጉብኝ ስራሱ ብታደርገውስ ብሩክ ራሱ በጣም የሚናደድበት ነገር ነው። የምሬ ነው ከተናገረችው ውስጥ ማለት ነው። ከተናገረችው ውስጥ ያንን ካደረገች ብሩክ ጥራሽ ከሃይሚ ጋር እኔ ያወራል ብዬ አላስብም። ግን እሱ ያው ስላለው ሊታረቃት ምናምን ይችላል። ግን ሃይሚ ከተናገረችው ተንኮል ውስጥ ያንን ነገር ካረገችው ይ እኔ በራሱ በጣም ውስጥ ርር ነው የሚለው እውነቴን ስነግራችሁ፣ ምክንያቱም መሆን ስለሌለበት ማለት ነው። እና እሱን ነገር በጣም ፈርቸለታለሁ። በጣም ብነግራችሁም የሽን ታደረጉብኝ አላችሁ ወንድሜማ፣ እንደዛ እንዲሆን አልፈልግም። ይለፈኝ ግን ሀይሚ ፕሊስ፣ እንዳታረጊው። ታስታውሻለሽ፣ ከተናገርሽው ውስጥ የብሩኬ የሚወደው አካል ምን እንደሆነ ታውቂያለሽ። ስለዚህ ባታደርጊ በጣም በጣም እንጃ፣ ይሄን ያደረግሽ ቀን ብቻ አላቅም። በጣም ነው እኔ የምናደድባት ምንም አላረጋትም እኮ ግን በጣም እናደድባት አለሁ። በቃ ያለይ ሁሉ ተስፋ ቁርጥ የሚል ለሚመስለኝ የምሬን ስነግራቸው ማለት ነው። እና ፕሊስ ሀይሚ እንዳታደርጊው ለሚያልፍ ቀን ብለሽ ተይ መጥፎ ነገር እንዳታረጊ። እድሜ ልኩን የሚጸጽተው ነገር ነው፣ እሱም ነገር ካደረግሽ ማለት ነው። ሶ ሜሽን ስለምታረጉ ስሙን አልናገርም እና ቦቦችንም እንግዲህ ነቃ ቆፍጠን ብለ ያው እንግዲህ ለምትመጣዋ ሴት እምናየው ይሆናል እንግዲህ ሀይሚሻም እንግዲህ በጥሩ ንግግር ተናግረሽ ባልሽን ወደ ራስሽ አርገሽ ካላሳየሽን ማለት ነው ረ የምን ሃይማኖት ሃይማኖት እንዲህ አንልሽም እንደው በመጣችበት መንገድ እንድትሄድ በቃ አለ አደለ? ይሄ ይሄ ብሩክ ጋር የምትጠቀሚውን ሀራካት እሷ ጋር ተጠቅመሽ ካላሳየሽን ምንም ሃይሚ አትባይም። የምሬ ነው። እና ልጅቷ ልትመጣ ስለተፈለገ ነው እንደዛ ቴክስት ትጽፍልኛለች ምናምን ምናምን የሚለው አሁን ዛሬ ሀይሚ ማለት ነው። አይ ዶኖ ግን እርግጠኛ አይደለሁም። አሁን ዛሬ እንዲ ቪዲዮን አየሁት እኮ ጭራሽ እንደዚህ ያወራብኛል ብላ ወይ ከቤት ውጣልኝ ወይ የሆነ ነገር ብቻ የሆነ አንድ ነገር ይመጣል ወይ ደግሞ ልጅቷ በራ እንኳ ኩታ በር ላይ ክፈቱልኝ ብላ እንዴት ዲ እንዳትመጣ ፈርቻለሁ ሴቷ ማለት ነው ምክንያቱም የሆነ ምክንያት ስላለ ነው እንደዛ ቴክስት ተጽፎልኛል ያለው እንጂ አሁን እሱ በዛ ሰዓት ካሜራ ብርቶ በዛቸው በሚያወራበት ሰዓት እንዴት ነው ሜሴጅ የሚላክለት ወይ ደግሞ ሃይሚ እዛው ሽንት ቤት ሆና ሜሴጅ እየላከችለት ነው እኔ ምንም አልተዋጠልኝም። እና እንዴት ይጽፋል ብላችሁ የምትሳደቡ ሰዎች አለ ከምትሳደቡ የሚመጣው ነገር ማየት ምንም ብትሰድቡት ብትገጡት ብሩክ እንደሆነ እያማረበት ነው። ምንም የጎደለበት ነገር የለም። ፈጣሪ ክብሩ ክብሩ ክብሩን ይውሰድ። እውነት የምሬን እውነት፣ ብሩክ በጣም አሁን ላይ አሁን ላይ ጥሩ ነገር ላይ ነው ያለው። ተቃጠልኩ ነደድኩ ይላል በሃይሚ ግን፣ ሃይሚ ቤት በመግባቱ እራሱ በጣም አምሮበታል። ቆንጆ ሆኗል። እውነቱን ስነግራችሁ ማለት ነው። የሃይሚ ተንኮል ተስማምቶታል። እውነቱን ስነግራችሁ ማለት ነው። ሃይሚም እንደዛው አጠገቧን ንቅ አርጋ ስለያዘችው አሁን በቃ የሆነ ኩራት ኩራት ተሰምቷታል። ማን ያይባታል? ማን ይነካባታል? ይሄ ውጣልኝ ምናምን የምትለው ካንገት በላይ ነው። ካንገት በላይ ሴቶች እየታቆየለ እንዴ፣ ምን ሆናችሁ? ካንገት በላይ ነው ውጣልኝ የምትለው ማለት ነው እና ግን አሁን እኔ ሴቷ ስትመጣ ብሩክ የሚሰደበው ነገር ነው ያሳሰበኝ፣ ሌላ ምንም አላሳሰበኝም። ስራ መሆኑን እኮ እያወቁ ብሩክ እንሰድቡታል። በቃ ያን የሚያናድድ ያን የሚያናድድ ሀይሜ ለሀይሜ አትሰደቡ ትላላቸው። ሀይሜ ብዙም አትሰደብ ሀይሜ ለዛን። ለማንኛውም ጀግና ወንድማችን ይበጥሰዋል ሁሉም ነገር እናያለን። እና ትናንትና ደግሞ ፍጤና ፍጤና ፍጤ ሚስት አላገባም ማለ፣ ሚስት አመጣለኋለ ግን ማለት ነው ምግብ የሚችል ወንድ በቃ ሚስት ያገባ ወዩ ተመስገን ነበረ። ሀይ አደም ቤተሰብ ሴት የምትገባው ለሚስት ብቻ ነው። እንዲህ ብሩኬ እንዳትወጣ እንዘው ታበስልልሃለች፣ ትፈልጥልሃለች አላለም። በነገራችን ላይ ሄኖክ ማለት ነው ቆፍጠን ያለ ነው። ልክ እንደ ብሩኬ ማለት ነው። ምራችሁ ያኔ ብሩክ ጋ ይደርሳል ማለት ሳይሆን ትንሽ የሆነ በቃ አላደለ የሆነ ንግግር ቆረጥ ያለ ነው ይመስለኛል። ጎጃሜ ይመስለኛል። ጎጃም የመሰለኝ እንደዛ ሳስበው ማለት ነው። ንግግሩ የሆነ በቃ ወንዳ ወንድ ነገር አይነት አላ፣ በቃ የሆነ ወስን ነገር፣ በቃ የሆነ የኋላ ታሪክ የፊት ታሪክ በቃ ህይወት ይቀጥላል ምናም፣ በቃ የሆነ ጠንካራ ነገር እንትን የሚል በቃ ብቻ። አነጋገሩ ደስ ይላል። የሆነ እንደ ፍጼ ልምልም ምናምን አይልም። ያ ይሄን ስላችሁ ፍፄም የሆነ እንዴት ነው ጥሩ አይደለም እያልኳችሁ አይደለም ግን የሆነ የወንድነት ገጻ ባህሪያቸውን ነው እየነገርኳቸው ያለሁት። በቃ እንዲሁ በተፈጥሮ ስታዩ አሁን እንትና ፍጼ ስልምልም ነገር ነው ሜ ብሩኪ አይደለም ነው የሚለው ይ ተፈጥሮ ታውቃላችሁ። በቃ የሆነ ቅርስልስልስ ምናምን እና እንትና ደግሞ በቃ የሆነ ሽንጡ ገትሮ ምናምን ከሆነ ይሆናል ካልሆነ ይቀራል የሚል ነገር የሚል አይነት ወንድ ነው ሄኖክ ማለት ነው። ያው ስላደነቁት እንዳይደብራችሁ እንግዲህ በቃ ከማድነቅ ወደኋላ አለም። እስካሁን የማደንቀው ሴት ማለት ነው ከየትዩ ማለት ነው። ቁጥር አንድ ሩታ ናት። ቁጥር ቁጥር ሁለት ሃይሚ ናት። አሁን ደግሞ ቁጥር ሶስት ማለት ነው። ረረረረ ማራኪ ያመጣት ሴት እንዴት አባቷን የምታምረው ፈገግ ስትል ምናምን ኦ ማይ ጋድ ታሽቃብጣለች። እሷማ ውበቷ ያሽቃብጣል። ሰሞኑን ቤዚ ተቃጠለች፣ ተቃጠለች አይገልጾም። ያው የእነሱም ስራ ነው ታውቃላችሁ ስለዚህ የእነሱ እነሱን እያያችሁ ብሩክ ጋ ማንም መጥቶ ቢሰራ የሰብስክራይብ ናሳ አትበሉ። በቃ እዩ ሳቁ። በሚነጋገሩት በሚያወሩት ወሬ ምናምን ሙድ ያዙባቸው። እውነቴ ነው። አታሳቋቸው። አሁን እኮ ለእናንተ ብለው እኮ ነው አሁን ይሄን ያቋረጡት፣ እንጂ እኮ ገና አላለቅም እኮ ጅምሩ፣ ገና አላለቅም ነበረ ስለዚህ ይህንን ስላችሁ ብሩክ እንደዚህ አሁን ስለ ሀይሚ ተስፋ ቆርጫለ ምናምን የሚላቸው እሱ አውቆ ነው እንድታምኑለት ስለፈለገ ነው ምክንያቱም ጠላቶቹም ደስ እንዳይላቸው ስለፈለገ ነው እንጂ ምን እንደሚሉ ለመስማት ስለፈለገ ነው፣ እንጂ ብሩክና ሀይሚ ማለት ነው ከሞት በስተቀር ማንም አይለያቸው። ማለት ይህን ስላችሁ ግን ሃይሚ የራሷ የሆነ ምላሷ አለ፣ አንዳንዴ ሰው የሚያስቀይም በቃ የሆነ ቅስም ስብር የሚያደረግ ሃይሚ ከተለያየች የምትለያየው በምላሷ ነው ከብሩኬ ጋር ከዛ ውጭ ግን ምንም አንዲትም ነገር በብሩክ በኩል በሚመጣ ነገር ምንም ነገር አትለያይም። በቃ በእሷም በኩል የሆነ ወንድ ፈቀረ ወንድ የሆነ ምንም በብሩክ በኩል እንዲህ አድርጎብኛል ምናምን በሚል ነገር ምንም አይለያዩም። ግን በምትናገረው ንግግር የሆነ ትግስት የላትም። በቃ ሴት ልጅ ወንድ ልጅ ሁሌ ንዝንዝ አይፈልግም። ይሄን ታውቃላችሁ። ያ ነገር ነው እኔ የሚያስፈራኝ። እኔ የሚያስፈራኝ ምላሷ ብቻ ነው ከሃይሚ ማለት ነው ከብሩክ ያለያያታል ብዬ የማስበው ቢኖር ምላሷ ብቻ ነው። ትናንትና አሁን ለሚወዳት ሰው እንዴት እንደዛ ይላታል? እሷ ከትናንት ወዲያ ምንድን ነው ያላቸው? ሬሳረን እንዲ ያላችሁ ወንድ እኮ እንደዛ አይባልም። ያማቸዋል እንዴ ግን? እሷ ግን የሆነ ቃል ሲናገራት እናንተ ይከነክናችኋል። እንዴት ነው የምታስቡት? ግን እሱ ሲሰደብ ደስ ይላችኋል አይደለም? እኛ ደግሞ ደስ አይለንም። ከቻላችሁ ሁለቱንም አትሳደቡ እኛም ለሁለቱም ያለን ፍቅር እኩል እንዲሆን ባላንስ እንዲሆን ከፈለጋችሁ እናንተም ባላንስ መሆን አለባችሁ። ከዛ ውጪ ብሩክና ሀይሚ የአራት ልጆቹ ፕሮግራም ሲደርስ እንደዚህ ሶፋ ላይ ቁጭ ብሎ ሳትወልድ ብላ እያሉ ብቡዬ ልጁን እየሳማ ሀይሚ እያቀፈች ይመቻችሁ ባይ